አሰላሙ ዓሌይኩም ወረሕመቱላህ ወበረካቱሁ። ሰላም ጤና ይስጥልን። ክብራትና ክብራን አርማጅ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። ከያላችሁበት የዓለም ዳርቻ ጫፍ እስከ ጫፍ የአክብሮ ሰላምታችን ይደረሳችሁ። በተለይ ከሰሞኑ በሀገራችን ኢትዮጵያ እንግዲህ በተለያዩ አካባቢዎች የሚሰሙት ብዙዎቻችን እንግዲህ ያሳዘነ ሁኔታ ነው። በተለይ ሀገር ወዳድ የሆናችሁ ኢትዮጵያኖች በሙሉ ለሀገራችሁ ሰላም፣ ለሕዝባችሁ አንድነት በየእምነታችሁ እንግዲህ ጸሎታችሁን ዱዓችሁን አድርጉ። ለማለት ያክል ወዳለሁ እንግዲህ ሁላችሁም ኮመንት ላይ የገባችሁ ሰላም ለሀገራችን እያላችሁ መጽሐፋችሁን እንዳትረሱ እያልኩኝ እለታዊና ወቅታዊ የጥቁር ገበያ ሐዋላ በዛሬው ዕለት ጨምረዋል ወይስ ቀንሷል የሚሉትን የ16 ሀገራትን ሙሉ ዝርዝር መረጃ ይዘናል። እንዲሁም ደግሞ በትላንትናው ዕለት እንግዲህ ብዙዎቻችሁ ከባንክ አላላት ጋር በተያያዘ የጠየቃችሁኝ ጥያቄ አለ። ይህም እንግዲህ እንደ ምሳሌ ያክል በህጋዊ ባንክ፣ በአቢሲኒያ ባንክ ስትልኩ ከተለያዩ የዓለም ሀገራት ሆናችሁ ገንዘብን የምታስተላልፉባቸው በርካታ አማራጮች አሉ። እነዚህም እንግዲህ ደሀብሺ፣ በዌስተርን ዩኒየን፣ መኒግራም እንዲሁም ትራንስፋስት ትራምፔ እና የተለያዩ የገንዘብ አስተላላፊ ድርጅቶች አሉ። በእነሱ በኩል እንግዲህ ገንዘባቸውን ከባንክ ስትቀበሉ የሚመነዘርበት ዋጋ ከእለታው የምንዛሪ ዋጋ ተመኑ ላይ እንግዲህ ጭማሪው እንደቀጠለ ነው። ያ ማለት እንግዲህ ከ160 ብር እና ወደ መቶ ሰባ ብር አካባቢ አንድ አሜሪካ ዶላር ይደርሳል ማለት ነው። ለምሳሌ ያክል ነው እንግዲህ የአቢሲኒያ ባንክን ያነሳሁላችሁ ሁሉም የግል ባንኮችም ይህንን አላላክ ዘዴ ሲጠቀሙ ዳጎስ ያለው ጉርሻ እንግዲህ ከመስከረም ጀምሮ እንደቀጠለ ነው መሆኑን በዚሁ አጋጣሚ እንግዲህ ብዙዎቻችሁ ስለጠይቃችሁኝ ለማስታወስ እወዳለሁ። በዛሬው እለት እንግዲህ አንድ የአሜሪካ ዶላርን ስንመለከት አንድ መቶ ሰማንያ ብር ከሰባ ሳንቲም ሲመነዘር 100 የአሜሪካ ዶላር 18.70 ከ70 ሳንቲም እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት 1 የካናዳ ዶላር 129 ብር ከ19 ሳንቲም ሲመነዘር 100 የካናዳ ዶላር 12919 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላ በትናንትናው ምሽት ላይ እጅግ በጣም ወሳኝ የሆነ መረጃ ወጥቷል ከፓስፖርት ጋር በተያያዘ በተለይ በተለያዩ የዓለም ሀገራት ያላቸው የኢሚግሬሽንና ዜግነት አገልግሎት በሚቀጥሉት ሀያ ቀናት ውስጥ አዲሱ የኢፓስፖርት አገልግሎት እንደሚጀምር ማስታወቁን እንግዲህ በትናንትናው ምሽት መረጃ ላይ ለማግኘት ችለናል። መረጃውን እንግዲህ ወደ እናንተ ስላላደረስኩኝ በዚሁ አጋጣሚ እንግዲህ እናንተም ይህንን መረጃ ማወቅና ማወቅ ግዲላችኋል ለማለት ወዳለው ከ20 ቀናት በኋላ ሙሉ በሙሉ እንግዲህ ኢፓስፖርት እንደሚጀምር የኢሚግሬሽንና ዜግነት አገልግሎት አስታውቋል ማለት ነው። ሌላው ይሮ ነው። በዛሬው ለት አንድ ይሮን سنመለከት 208 ብር ከ83 ሳንቲም ሲመነዘር 100 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሁለት የሆነችው የባህሪን ዲናር ናት። በዛሬው ሁለት አንድ የባህሪን ዲናርን ስንመለከት 484 ብር ከ80 ሳንቲም ሲመነዘር 100 የባህሪን ዲናር 48480 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። እንግዲህ የተወሰኑ ሀገራቶች ላይ ጭማሪ አለ፣ የተወሰኑ ሀገራቶች ላይ ደግሞ በመጠኑ ቅናሽ አለ ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት አንድ ፓውንድ ስተርሊ 236 ብር ከ68 ሳንቲም ሲመነዘር 100 ፓውንድ ስተርሊ 23668 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያልን ስንመለከት 49 ብር ከ10 ሳንቲም ሲመነዘር 100 የሳውዲ ሪያል 4910 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃምን ስንመለከት 50 ብር ከ55 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ55 ሳንቲም እንደሚመነዘር ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናር ናት። በዛሬው እለትም አንድ የኩዌት ዲናርን ስንመለከት 591 ብር ከ93 ሳንቲም ሲመነዘር አንድ መቶ የኩዌት ዲናር 59193 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 255 ብር ከ05 ሳንቲም ሲመነዘር አንድ መቶ የጆርዳን ዲናር 25505 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬ ሁለትም አንድ የኦማር ሪያል 474 ብር ከ70 ሳንቲም ሲመነዘር 100 የኦማር ሪያል 47470 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬ ሁለት አንድ የአውስትራሊያ ዶላር 119 ብር ከ91 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 11910 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬ ሁለት አንድ ስዊስ ፍራንክ 224 ብር ከ25 ሳንቲም ሲመነዘር 100 የስዊስ ፍራንክ 22425 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬ ሁለት አንድ የቻይና ዩዋን 25 ብር ከ10 ሳንቲም ሲመነዘር 100 የቻይና ዩዋን 2510 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ሁለት 1 የእስራኤል ሽቅል 53 ብር ከ10 ሳንቲም ሲመነዘር 100 እስራኤል ሽቅል 5310 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ከህጋዊ ባንኮች የአቢሲኒያ ባንክ አንድ የአሜሪካ ዶላርን 150 ብር ከ38 ሳንቲም ገዝቶ 153 ብር ከ39 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን 198 ብር ከ98 ሳንቲም ገዝቶ 202 ብር ከ96 ሳንቲም እየሸጠ ይገኛል። ዩሮን 173 ብር ከ81 ሳንቲም ገዝቶ 177 ብር ከ29 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን 43 ብር ከ49 ሳንቲም ገዝቶ 44 ብር ከ36 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን 185 ብር ከ80 ሳንቲም ገዝቶ 189 ብር ከ51 ሳንቲም እየሸጠ ይገኛል። የካናዳ ዶላርን 106 ብር ከ22 ሳንቲም ገዝቶ 108 ብር ከ34 ሳንቲም እየሸጠ እንደሚገኝ የአቢሲኒያ ባንክ ዕለታዊ ምንዛሬ ዋጋ ተመን ይህንን ይመስላል ማለት ነው። ለዛሬ እንግዲህ ያለው የምንዛሬ ዋጋ ተመን በንጽጽር ወደ እናንተ አደርሰናል። እንግዲህ መግቢያ ላይ እንደገለጽኩላችሁ፣ ለሀገራችሁ ሰላም፣ ለህዝባችሁ አንድነት በየምነታችሁ እንግዲህ ጸሎታችሁ፣ ዱዓችሁ አይሌን ለማለት ሲያክል ወዳለው ሰላም፣ ለሀገራችን ሰላም፣ ለኢትዮጵያ ለዛሬ ያስኩላችሁ ዕለታዊ የምንዛሬ ዋጋ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ እንላለን።